ጤና ይስጥልን፣ የቻናላችን ተከታታዮች አዳዲስና ትኩስ መረጃ እንዲደርሳችሁ ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱም፣ የዕለቱን መረጃን አጋራችኋለሁ። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባለስቲክ ሚሳይል ጥቃት ቢያንስ 31 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ነው የተባለው። የመንግስታት ባለስልጣናት እንደገለጹት የአካባቢው ነዋሪዎች የክርስቲያን ቅዱስ ሳምንት የመጀመሪያ ቀን በሆነው የሆሳዕና ዕለት ለማክበር በተሰበሰቡበት ወቅት ሁለት ሚሳኤሎች የከተማውን እምብርት ስፍራን መትተዋል ነው የተባለው የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በማህበራዊ ሚዲያ ገጻቸው ከሟቾች መካከል ሁለቱ ህጻናት ናቸው ብለዋል በአሰቃቂ ጥቃት ቢያንስ 80 ሰዎች መቁሰላቸውን ጭምር አክለው መናገራቸው የተገለጸው ይህን ጥቃት ዓለም በዝመታ ወይም ግዴለሽ ሆኖ ሊመለከተው አይገባም ሲሉም ነው ያሳሰቡት። የሩሲያ ጥቃቶች ያለው ግዘት መተው የለባቸውም ያሉት ዘለንስኪ ጦርነቱን እንዲቆምና ለሰዎች ደህንነት ዋስትና እንዲሰጥ በሩሲያ ላይ ግፊት ሊደረግ ይገባል ሲሉም አክለዋልም። ሩሲያ ፈጸመችው በተባለችው ጥቃት ዙሪያ አስተያየት ከመስጠት ተቆጥባለች። በይፋዊ የዜና ምንጮች ላይ ከስፍራው የተለጠፉት ቪዲዮዎች እንደሚያሳዩትም የማክላይ ሶሚያ አካባቢ በፍርስራሾች ተሞልቶና ጭስ አካባቢውም ሸፍኖት እንደነበረ ነው የተገለጸው። የሶሚ ከተማ ከንቲባ አርቴም ኮብዘር በማህበራዊ ሚዲያ ላይ በሰጡት መግለጫ በዚች ደማቅ የኦሳና እሁድ ማህበረሰባችን አሰቃቂ አደጋ ደርሶበታል ብለዋልም። ጥቃቱ የተፈጸመው የዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ ጦርነት ለማስቆም የተኩስ ማቆም ጥረቶችን አጠናክረው በቀጠሉበት ወቅት ሲሆን ከሶስት ዓመታት በላይ ሩሲያ በዩክሬን ጥቃት መፈጸሟን ቀጥላለች ነው የተባለው። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስቴር ዩክሬን ቅዳሜ ሌት በሩሲያ የኃይል መሰረተ ልማት ላይ ሁለት ጥቃቶቹን መፈጸሟን አስታውቋልም። በዩክሬን ዶኔትስክ ክልል ውስጥ አዲስ መንደር መያዛቸውን ምን የተናገሩትም የዩክሬን መንግስት በሩሲያ መግለጫ ዙሪያ እስካሁን ምንም አይነት አስተያየት አልሰጣምም። ሩሲያ በአሁኑ ጊዜ በምስራቅና በደቡብ 20 በመቶ የሚሆነውን የዩክሬን ግዛትን በእጇን ማስገበቷም ነው የተናገረው። በሌላ ዜና ቡርኪናፋሶ የተለበሱ ወይም የቦንዳ ልብሶች ከአሜሪካ ወደ ሀገሯ እንዳይገባ መከልከሏ ተሰምቷል። ቡሪካናፋሶ ውሳኔውን በዚህ ሳምንት የወሰነ ሲሆን የሀገር ውስጥ የጨርቃጨርቅ ምርትን ለማበረታታትና በባህል ለመኩራት ውሳኔው መወሰኑ ተገልጿል። የቡሪካናፋሶ መንግስት ቃል አቀባይ የአፍሪካውያን ምት ለመልበስ ለአፍሪካ ጊዜው አሁን ነው ማለታቸውም ነው የተነገረው። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪያችንን የሚገሉትን በውጭ ሀገራት የተለበሱ ምርቶች ላይ ያለንን ጥገኝነት መቀነስ ይገባል ብለዋል። በ2023ቱ በመፈንቅለ መንግስት ስልጣን በያዘው የ37 ዓመት ወታደር ኢብራሂም ትራኦሪ የምትመራዋ ቡርኪናፋሶ የፖለቲካና የኢኮኖሚ ለውጦችን እያደረገች ስትገኝ ከፈረንሳይ ጋር ያላትን ግንኙነት በማሻከር ፊቷን ወደ ሩሲያ ማዞሯም የሚታወስ ነው። ትራኦሪ በቡርኪናፋሶ ለረጅም ዘመናት የቆዩ የፈረንሳይ ወታደሮቿን ከሀገራቸው በማባረር በሩሲያ ወታደሮች መተካታቸውም የሚታወስ ነው። ትራኦሬ ወርቅ ሳናጣራ መላካችን ገቢያችንን ይቀንሳል በማለትም በቀን 450 ኪሎ ግራም ወርቅ የሚያጣራ የወርቅ ማጣሪያ እንዲገነባም አድርገዋል። የተለበሱ ልብሶች ወደ ሀገራት እንዳይገቡ የተወሰነ ውሳኔም የኢኮኖሚ ለውጡ አካል ሲሆን ፕሬዝዳንቱ የሀገራቸው የባህል ልብስ እንዲለበስና የሀገር ውስጥ ልብስ አምራቾች እንዲነቃቁ እንደሚፈልጉ መናገራቸው ነው የተገለጸው። ቻናላችንን ላይክ ና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።